ሰላም ሰላም እንደምን አላችሁ፣ ውድ ተመልካቾቻችን። በዛሬው ዝግጅታችን ስለ መኪና ቀለም ላይ መደረግ ስላለባቸው ነገሮች በስፋት እናያለን። ከመረጃዎቹ ጋር አብሬያችሁን ቆየው፣ የአውቶሞቲቭ ባለሙያ አሉኒ አብርሃኔ። መልካም ቆይታ። በመኪና ቀለም የሰራው ብዙ የአካባቢ ሁኔታዎችን ለመቋቋም ነው። ነገር ግን ወደ ጉዳት ወይም መበላሸት ሊወስዱ የሚችሉ የተለያዩ ንጥረ ነገሮች ሊያጋልጥ ይችላል። የመኪናው ቀለም ሊጎዱ ከሚችሉ ከተለመዱ ነገሮች መካከል የመጀመሪያው የአካባቢ ብክለት ነው። ከነዚህ መካከል የመጀመሪያው ደግሞ አሲዳማ ዝናብ ነው። አሲዳማ ዝናብ በጊዜ ሂደት ቀለም በመሸርሸር ቀለሙም የመቀየርና የማበላሸት ነገር ሊያስከትል ይችላል። ሁለተኛው ደግሞ የአእዋፋት ጠብታ ነው። የአእዋፋት ጠብታ አሲዳማነት አለው፣ በፍጥነት ካልጸዳ ቀለም ላይ ብልሽት ሊያስከትል ይችላል። ሁለተኛው ለኬሚካል መጋለጥ ነው። ከነዚህ መካከል የመጀመሪያው ማጽጃዎች ናቸው። ጠንካራ የመኪና ማጠቢያ ሳሙናዎች የመኪናውን ቀለም በመክፈፍ ወደ ኦክሲዳይዝነት ሊያመሩብን ይችላሉ። የነዳጅና የዘይት መፍሰስ ደግሞ ሌሎኛው ምክንያቶች ናቸው። ቤንዚን እና ዘይት ከፈሰሰ በኋላ ቀለሙን ሊበላው ይችላል፣ በተለይ ወዲያውኑ ካልጸዳም። የኢንዱስትሪ ተረፈ ምርቶች ደግሞ ሌላኛው ምክንያቶች ናቸው። ከፋብሪካ ወይም ከግንባታ የሚወጡ ቅንጣቶች በቀለም ላይ የተቀመጠውን ነገሮች ሊያበላሹብን ይችላሉ። ሦስተኛው ደግሞ መካኒካል ጉዳቶች ናቸው። ጭረቶች፣ መኪናውን በሚያበላሹ ነገሮች ማጠብ ወይም የቆሸሹ ስፖንጆች መጠቀም በቀለም ውስጥ ጭረትን ይፈጥራሉ። ሌላኛው ደግሞ አዳዲስ የመኪና እቃዎችን አለአግባብ መቅጠም ነው። መኪናው ከተመረተ በኋላ የሚመጡ እቃዎችን በትክክል አለመግጠም ወይም ጭረቶች ወደ ቀለም ብልሽት ያመራሉ። ይህም የቀለም ጉዳት ያስከትላል። አራተኛው ደግሞ ለዩቪ መጋለጥ ነው። ከእነዚህ መካከል የመጀመሪያው የፀሐይ ብርሃን ነው። ለፀሐይ ብርሃን ለረዥም ጊዜ መጋለጥ ቀለሙ ሊደበዝ ይችላል። ይህም የፀሐይ መጎዳት ወይም ኦክሲዳይዝ በመባል የሚታወቅ ጥሩ ያልሆነ ገጽታን ያስከትላል። ሌላኛው ደግሞ የሙቀት መጠን መጨመር ነው። ከመጠን በላይ ሙቀት ወይም ቅዝቃዜ ቀለም እንዲሰነጠቅ ወይም እንዲላጥ ያደርጋል። አምስተኛው ደግሞ ቸልተኝነትና ደካማ ጥገና ናቸው። መኪናውን አለማጠብ ለዚህ ማሳያ ይሆናል። መኪናውን አዝውትሮ አለማጠብ ቀለሙ ላይ ጉዳት እንዲደርስ ያደርጋሉ። ስድስተኛ ደረጃ ላይ የምናገኘው ደግሞ ተገቢ ያልሆነ የጽዳት ዘዴዎች ናቸው። ከእነዚህ መካከል ብዙ ጊዜ የሚስተዋለው የልብስ ሳሙና መጠቀም ነው። የልብስ ሳሙና የተዘጋጀው ለልብስ እንጂ ለአውቶሞቲቪያዊ ቀለም አይደለም። ሳሙና የመኪናችን ቀለም ላይ ጉዳት ያደርስብናል። ሌላኛው ደግሞ መኪናውን አላግባብ ማድረግ ነው በምናደርግበት ጊዜ ሻካራ ፎጣ መጠቀም ወይ ደግሞ በፀሐይ ብርሃን እንዲደርቅ መፍቀድ ወደ ውሃ ጠብታዎች ምልክቶች ላይ የመኪናው ቀለማችን ላይ ሊያስከትልብናል ሰባተኛው ደግሞ የመኪና ማቆሚያ በዛፎች ስር መኪናን ማቆም የወፎች ጠብታ መጣል ቀለሙን ጉዳት ሊያደርስበት ይችላል ሌላኛው ደግሞ የእርጥበት ያለበት ቦታ ማቆም ነው ከፍተኛ እርጥበት ወይም ተገቢ ያልሆነ የእርጥበት መጠን ለሻጋታ እድገት ወይም ደግሞ በቀለም ላይ ሻጋታ ሊያስከትል ይችላል በስምንተኛ ደረጃ የምናገኘው ደግሞ የተበከለ ማጠቢያ ውሃ ነው በተለምዶ ቆሻሻ ውሃ ብንለው የተበከለ ውሃ ማጠቢያ ከተጠቀመን መኪናችን ቀለሙን ሊያደበዝብን ይችላል፣ በተለይ ቆሻሻ የያዘ ከሆነ ውሃው። የመኪናው ቀለም መጠበቅ መደበኛ ጥገናና እንክብካቤ ይጠይቃል። ተሽከርካሪው በተደጋጋሚ ማጠብ፣ ትክክለኛ የጽዳት ምርቶችን መጠቀም የመኪናው ቀለምን ጉዳት ስጋት ለመቀነስ ይረዳል። የመኪናው ቀለም ሊጎዱ የሚችሉ ምክንያቶች መረዳት የመኪናው ባለቤቶች የመከላከያ እርምጃዎች እንዲወስዱ እና ተሽከርካሪዎቻቸውን ለብዙ ዓመታት ንጹህ እንዲሆኑ ያስችላቸዋል። ለዛሬ ጀላችሁ የቀረብኩት መረጃ ይህን ይመስል ነበር። በቀጣይ ሌሎች ከመኪና ጋር በተገናኙ መረጃ እስከምንገናኝ ድረስ መልካም ሁሉ ተመኘው።